ምስል የምታዩት ካሜራ እኔ የምሰራበት ቤት ያለ ካሜራ ነው። ነገር ግን የውጭ ነው የውጭ ካሜራ ነው። አንዳንድ የመዳም ባሎች ምን ያደርጋሉ? ሀማም ውስጥ በተለይ በተለይ የሚተናኮሏችሁ ሰዎች ሀማማችሁ ውስጥ ወይም ደግሞ ሽንት ቤታችሁ ውስጥ ካሜራ ሊገጥሙባችሁ ይችላሉ ማለት ነው። ነገር ግን ምን ማድረግ እንዳለባችሁ ልነግራችሁ እወዳለሁኝ። ሰላም ታይን ዘነካውት ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ እና የተከበራችሁ የተወደዳችሁ የሉልሻ ቤተሰቦች ሰዎች እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን ሁሉ መልካም፣ ሁሉ ሰላም ነው። እንደዚሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ሰላማችሁ በያላችሁበት ዓለም ዳርቻ ብዝዝት ይበልልኝ። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ መጥቶ ቤተሰብ እንድትሆኑ በትህትና እጠይቃለሁ ማለት ነው። እንደምታዩት ሉሉ ዩቱብ ቻናል ላይ ለእናንተ ይጠቅማል፣ ያስተምራል የምላቸውን ቪዲዮዎች ሁልጊዜ መለቃለሁኝ። ወደኋላ በጣም ብዙ ቪዲዮዎች መዳማችሁ ምን ምን ለእናንተ ማሟላት እንዳለባት ያላችሁን መብት በመዳም ቤት ውስጥ ብዙ ብዙ የሰራኋቸው ቪዲዮዎች አሉ። ወደኋላ እየተመለሳችሁ እዩዋቸው። እዩዋቸው ብቻ ሳይሆን ሼርም አድርጉ፣ ምክንያቱም ብዙ ልጆች በውስጥ እየመጣችሁ ስለምጠይቁኝ ማለት ነው። ዛሬ ደግሞ አጠረሳ አረግላችሁ። ዛሬ የመጣሁበት አይዲያ ደግሞ ምንድን ነው? መዳማችሁ ወይ መዳማችሁ እንኳን አታደርገውም። ብዙ ጊዜ ወንዶች ናቸው ይህን ሊያደርጉ ይችላሉ ብዬ ማስበው ማለት ነው። አንዲት እህት ታዝ በፊት ነግራኛለች፣ አናግራይ ነበረ እና ችላ ብዬው ነበር ሐቂቀተን ማለት ነው። ሐማም ውስጥ ካሜራ አለ ምን ላደርግ በላይ ነበረ እና ብዙ ጊዜ እነዚህ የሚተናኮሏችሁ ሰዎች የመዳም ባል ወይም ልጇ የሚተናኮሏችሁ ከሆነ በቃ እናንተን ጾታዊ ጥቃት ለማድረስ የሚፈልጉ ከሆነ እናንተን ለማስፈራራት ሲሉ ምን ያደርጋሉ? ሽንት ቤታችሁ ውስጥ ካሜራ ሊያስቀምጡ ይችላሉ ማለት ነው። ካሜራ ካስቀመጡባችሁ ምን ታደርጋላችሁ መሰላችሁ? ልብስ አልብሱት ካሜራውን ማለት ነው። ወይ ወይ ፎጣ ነገር ሽፍና አድርጉት፣ ወይ ደግሞ ማስቲካ ምርግ አድርጉት፣ ወይ ደግሞ ምን ታደርጋላችሁ? ወይ ደግሞ በሆነ ነገር ብቻ ልጥፍ አድርጉት ማለት ነው። ለጥፉት፣ በዛ አይታይም፣ አይቀርጽም። ፊት ለፊቱ ካሜን ለምሳሌ፣ ስልካችሁ ካሜራ እየቀረጻችሁ እያላችሁ ስልካችሁን የስልካችሁን ካሜራ ብትይዙት አይቀርጽም አይደለም፣ ምንም የሚያሳየው ነገር የለም። ስልካችሁን ካሜራ በእጃችሁ እፍን ስታረጉት ምን ያደርጋል? አይታይም፣ ምን አያደርግም፣ አይቀርጽም፣ ጨለማ ነው የሚያሳየው ማለት ነው። ስለዚህ እንደዚህ አያደርጉ ማለት ነው። አንዳንዶች ናቸው እንደዚህ ሲቀጥል፣ ደግሞ ይሄ ደግሞ እነሱን በሕግ ያስቀጣቸዋል። ምን ፍለጋ ነው እናንተ እንትን ውስጥ ካሜራ ሊያደርጉ የሚችሉት? ምክንያቱም ምን መሰላችሁ በጾታዊ ሆነ ጾታዊ ትንኮሳ አድርገውባችሁ እናንተ ኮስታራ ሆናችሁ እናንተን ለማስፈራራት እንደዚህ እኔ እንዳልኩሽ ካልሆነ ይህንን ለመዳምሻ አሳያለሁ። እንደዚህ የማታደርጊ ከሆነ ይህንን ምን አድርጋለሁ ሚዲያ ላይ ለቀዋለሁ ብለው ለማስፈራራት አንዳንድ ሸይጣኖች ይጠቀሙታል ማለት ነው። አንዳንድ የሸይጣን ተባባሪዎች አሉ። እነሱ ሊጠቀሙት ይችላሉ ማለት ነው። እና ልክ እኔ እንደዚህ ልብስ እንዳለበስኩት ወይ ልብስ ወይ የሆነ ነገር ልጥፍ አድርጉበት ማለት ነው። የእኛ ይሄ ካሜራው ወዴ ነው የሚያሳየው? ወደ ውጭ ነው የሚያሳየው፣ ወደ ውጭ ነው የሚያሳየው እና ወደ ውጭ ነው የሚያሳየው የት ጋር መሰላችሁ? እቺን የሰው ምልክቷን ቆይ አንዴ ላሳያችሁ። የጭንቅላት ምልክቷን አንድ ጊዜ ስና ስንነካት ወደ ውጭ ካጥር ውጭ ያለውን በሙሉ ነው የሚያሳየን ለምን ውጭ ላይ ነው ዋናው ካሜራ ማለት ነው። እችን በእጅ ያስኳት እንደምታያት እችን የሰው ምልክት አይነቷን እሷን አንድ የጫን ስንላት ውጭ ላይ ከአጥር ውጭ ማን እንዳለ ማን ውጭ ላይ እንደቆመ ታሳየናለ ማለት ነው። ምክንያቱም ዋናው ካሜራ ያለው ውጭ ላይ ስለሆነ ውጭ ያለውን ነው የሚቀርጸው። ይሄ በመጥበቡ ፊት ለፊት ነው። ነገር ግን ቤት ውስጥ ካሜራ የለም እኛ ጋር ማለት ነው፣ ካሜራ የለም። ነገር ግን ከውጭ ምን አለ ምን አለ ካሜራ አለ ከውጭ ማለት ነው። እችን የሰው ምልክቷን ስንጫናት ለምሳሌ ጀረስ ተደርጎ ደውል ተደርጎ ተደርጎ ከውጭ እችን የሰው ምልክቷን ጫን ካልናት ማን እንዳለ እኛ ከቤት ሆነን ማየት እንችላለን። በር ላይ ማን እንደቆመ ማየት እንችላለን ማለት ነው። እና ደግሞ ተጨማሪ ነገር ይሄ ሰው የእናንተን ፕራይቬሲ ማየት በህግ ያስቀጣቸዋል፣ በነገራችን ላይ ማለት ነው። እና እንደዚህ አድርገው ካጋጠማችሁ እንዳትፈሩ እንዳትሸማቀቁ። ምክንያቱም እናንተን መቀረጽ የናንተን ፕራይቬሲ የሆነ ነገር የእናንተን ነገር በእነሱ ስልክ ማንሳት እነሱን በህግ ያስቀጣቸዋል። ሲጀመር ሲጀመር እናንተ ሽንት ቤት ውስጥ ካሜራ ማድረግ በህግ ያስቀጣቸዋል። ሶ ስለዚህ እናንተ እንደዚህ ታጋጠማችሁ እንዳትሸማቀቁ እንዳትፈሩ ምን ላድርግ ምን ልሁን እንዴት እንደዚህ ምናምን አትሸማቀቁ አትፈሩ ፈልጋችሁ ያደረጋችሁት ነገር አይደለም ሲጀመር ይሄ ነገር ሊያሳፈራችሁም ሊያሸማቀቃችሁም አይገባም ማለት ነው ምክንያቱም ይሄ ለእነሱ ነው ነውሩ ለእናንተ አይደለም እንዴ ማንኛውም ሰው ምንድን ነው ሽንት ቤት ምንድን ነው የሚደረገው ተጣጥበን ነው የምንወጣው ምን አዲስ ነገር አለ ምንም አዲስ ነገር የለም አይደለ እንዴ ስለዚህ እንደዚህ ካጋጠማችሁ እነሱን መክሰስ ትችላላችሁ። እነሱን ዘብጥያ ነው የሚከታቸው በነገራችን ላይ ማለት ነው። ስለዚህ እንደዚህ ብላችሁ ምናምን አትረበሹ፣ አብሽሩ። ምንም የሚያስረብሽ ነገር የለም፣ ምንም ማለት ነው። ማንም ሰው ቀረጻችሁ፣ ማንም ሰው ምንም አደረጋችሁ፣ ምንም ነው። አንዳንድ እህቶች ራሳቸውን የሚያጠፋሉ እንደዚህ አድርጎ ሚዲያ ላይ ይለቅብኛል፣ ምን ሰው ያዘውን የያዛችሁት ምን አዲስ ነገር አለ? ባሌ ቀረጸኝ፣ እንደዚህ አለኝ ፍቅረኛ እንዳለኝ ፍቅረኛ እንዳለኝ እንደዚህ አደረገኝ፣ እንደዚ ምንም አዲስ ነገር የለ። ተያዘውን ነገር ነው የያዛችሁት። ሰው አለመሳሳት ነው ተባለሽ ጋር የሆነውን ነገር ከሆነ ደግሞ እራሱ ነው ሊያፍርበት የሚገባው እንጂ አንቺ አይደለሽም። እናንተ አደላችሁ የምታፍሩበት የሚገባው። እሺ፣ ተፍቅረኛ ጋር ደግሞ የተጃጃላችሁም ካላችሁ አለቀ፣ ተጃጅላችኋል፣ ተሳስታችኋል። ምንም አዲስ ነገር የለም። የሆነው ይሁን፣ ስሬት ነው መሆን ያለባችሁ እንጂ ለእሱ ገንዘብ መስጠት ለእሱ እንደዛ እንደዛ ነገር አስፈላጊ አይደለም ማለት ነው፣ ሰው ስለዚህ፣ ክላሳች ውስጥም ካለ እናንተ ሳታዩ ምን ውስጥ ካለ ወይ በሻር ወይ በሆነ ነገር ወይ ደግሞ አይኗን ዞር ማድረግ ትችላላችሁ ማለት ነው። እና አላህ ይገዛችሁ፣ አላህ ይጠብቃችሁ። ቶቹ ሀቂቀታን የሰው ቤት የሰው ሀገር፣ የሰው ቤት የሰው ሀገር ብቻ ሳይሆን እነሱ የትም ቦታ ላይ ሆነው፣ የትም ቦታ ላይ ሆነው እናንተ ማየት ይችላሉ። ገባችሁ አይደለ እናንተ እነሱ አውሮፓ ሄዱ አሜሪካ ሄዱ የትም ቦታ ላይ ሆነው ከስልካቸው ጋር የተያያዘ ስለሆነ ካሜራው እናንተን የትም ቦታ ላይ ሆነው ማየት ይችላሉ ካሜራ ካለ ማለት ነው። እና ስለዚህ እንዳትዘናጉ፣ በተለይ በተለይ ልጆቻቸው ጋር ያላቸውን አላቃ ልጆቻቸውን እንዳትቆጡ፣ ልጆቻቸውን የሆነ ነገር እንዳታደርጉ። በእርግጥ ያናድዳሉ የአረብ ልጆች ማለት ነው። እና እዛ እዛ ቦታ ላይ ተጠንቀቁ። ሌላ በተረፈ ሀማማችሁ ውስጥ አደረጉ ሽንት ቤታችሁ ውስጥ አደረጉ ምንም የሚያመጡት ምንም የሚፈጥሩት ነገር የለም ያደረጉትን ያደርጉ ወንጀሉ ለነሱ ነው ወንጀሉ ለነሱ ነው በነገራችን ላይ እንደዚህ የሚያደርጉ ሰዎች ህሌና የሌላቸው የሰው ሰይጣኖች ናቸው እንጂ ሰው የሆነ ሰው የሰውን ሀፍረተ ገላ ማየት ነውር ነው በጣም ትልቅ ነውር ነው ማለት ነው እና እንደዚህ ካደረጉ እንደዚህ ካጋጠማችሁ፣ እንደዚች ሽፍን አድርጓት፣ በጥቁር ጨርቅ ወይም ደግሞ ወፈር ባለ ነገር ሽፍን አድርጓት ማለት ነው። አለ ብላችሁ እንትንታላችሁ የሆነ ነገር እንትን ስትሉ፣ ሽፍን አድርጋችሁ ተጣጥባችሁ መውጣት፣ ወይ ደግሞ ዞር ካሜራዋን፣ ራሷን ዞር ወይም ደግሞ እንትኑን ንቅል ወይም ደግሞ እንትን እንዲቀርጽ ከተደረገበት ምንድን ነው ከ ከሶኬቱ ንቅል ማድረግ ትችላላችሁ። ስለዚህ እንደዚህ አርጋችሁ ራሳችሁን ተከላከሉ። አላህ የጠብቃችሁ ቶቼ። ለዚህ ዩቱብ ቻናል አዲስ የሆናችሁ ላይክና ሼር፣ ሰብስክራይብ አድርጉ። ለሌሎችም ሼር አድርጉላቸው ማለት ነው እና አትረበሹ። አላህ ይገዛችሁ። የሰው ቤት ሀቂቀተን ከባድ ነው። ብቻ አልሐምዱሊላ ረብ ላለሚን። አላህ የጠብቃችሁ ቶቼ። ላይክና ሼር፣ ሰብስክራይብ አድርጉ። በሌላ ቪዲዮ እስከምንገናኝ ሰላም አሊኩም ወረህመቱላሂ ወበረካቱ። ባይ ባይ።